የምነግራችሁ ግን የሆላችሁ፣ እኔ የመጣሁበት ቤተሰብ አማኞች አይደሉም። ከማምኑ ወገን ነው የመጣሁት። የእውነት የሚገርማችሁ አሁንም እንደዛው ነው። ዞር ብዬ እንኳን የምነግረው ችግርን የማዋየው ቤተሰብ የለኝም። ገብቷችኋል? ክርስቲያን ሆናችሁና ክርስቲያን ሳትሆኑ ያለው ግፊያ፣ እኔ እዛ ውስጥ ነው ያለሁት። ግን በዛ ውስጥ ጌታ እየሰራ ነው። ነገሬ ገና ይሰራል። አምነ ባለው ይሰራል። የሚገርመው ነገር ማለት ነው ሰኞ ቀን ሰኞ ለምን ሰኞ ቀን ነው፣ ተነሳሁና ወደ ጤና ጣቢያ ሄድኩ። ፕሮግራም እግሬም ያብጣልና ደም ደምግፊት ነው እና ቀጥ ብለሽ ሄደሽ ወደ አለርት ይጫው ኬ ኧረ እኔ ደም ግፊት የሚባል የለብኝም፣ አንድ ቀን ሁለት ቀን ይሁኝ አልኳቸው። ከዛ ስላቸው አይ አናግሽም ይጫው ሰዎች ያማቸዋል እን እኔ ጤነኛ ልጅ ነው። እስከ ዛሬ ስወልድ የነበረው በምጥ ነው። ጤነኛ ልጅ ነው። የምን ደም ግፊት ነው? ደም ግፊት የሚባል ነገር የለብኝም። ለምን እንደዚህ በጣም ተናደድኩና ተነሳሁኝና ማክሰኞ ወደ እዛ ሄድኩኝ። ከዛ ገባሁ። ሁሉ ነገር ውጭ አሰሪ ደም ማሰሪ ሁሉ ነገር አሰሪ አሉኝ ማለት ነው። አሰርቼ መጣሁ። ከዛ ዶክተሩ እንደዛ አስራ አንድ ሰዓት ጠሯኝ። አስራ ሁለት ሰዓት እዛ ደረሱ። እንደዚያ አንቺ አለኝ አቤት። እንዴት ነው ቆመሽ አንቺ እኮ ቆሞ ሰው በሚሄድበት ደረጃ ላይ አይደለም ያለሽዋል። እንዴት ግን ግፊቱ እኮ በጣም ኦቨር ጨምሯል። እንዴት ነው እንደዚህ ቆመሽ ያለሽዋል? የጌታ ስራ ነው የጌታ ስራ ነው አልኩት። ቀቦናያቸው ያለውን የጌታ ስራ ነው አንቺ እውነትም ቴንም ያለሽ ያረ እኔ ጤነኛ ነኝ፣ ጌታ ይባረክ አልኩት። ከዛ አልጋ መያዝ አለብሽ አለ። አልኩት ው መያዝ አለብሽ ቦ በቃ የመርፌ ይጠቀጠቃል ይጠቀጠቃሉ ይጠቀጠቃሉ። ከዛን ጣላት እግ አርታ አትችልም። አንተ ያልከው ሳይሆን እኔ ቃል ወቶልኛል። የምትወስደው ነገር የለም እኔ፣ የሚቆረስ ነገር የለም እኔም፣ የሚወጣ አካል የሞተ አካል አይወጣም። እኔ የሞተ ል

ለሳምንት ማለት ነው። በቀን 14 14 ማለት ነው። ይሄኛው ግሬት ይል ስካውት ጤነኛ አይደለም። ደም ፊት ፊት ነበረ ሁላ ማለት ነው። ግን እኔ ቆሜ ከእናንተ ጋር ነው መሰክር ሰው አልነበርኩም። ዝም ብዬ አይደለም እኔ እድሜ ተቀጥሎልኛል። እና ልክ መድኃኒት ወሰድኩና ተኛው። ጠዋት አንድ ሰዓት ላይ ብድግ ቀልኩና እንደ ሽንት ነው ደም ማለት ነው። ኮሪደሩን አጥለቀለቀው። ያነገሩ ዶክተሮች፣ ምንድን ነው ምንድን ነው አልኳቸው፣ ይሄ ምንድን ነው? እኔ እንጃ። ከዛ ቶሎ ብለው መጡ ወደ አስገቡ ጊዜሽ ነው አይደለም። ሲታይ አስራ ማጸን አልከፈተም፣ ምንም ነገር የለም። ግን እንግዲህ ልጅ